እስኪ እመኝ አምነሽ ተቀበይ። በእግዚአብሔር ሲጀመር ከሩታ በፊትም የነበርኩትን እኔን አሁን ከሩታ በፊት የነበርኩት እኔ ነኝ። ከዚህ በኋላ መመሆነው እኔ ነኝ። ከሩታ በፊትማ ነበርሽ እኮ እኛም እኮ ተናግረናል የኔ እናት እና ከሩታ በፊት ነበርሽ፣ ነገር ግን የተበላ እቁብ ተበልተሻል። እሱም የተበላሽው በሃይማኖት ጉዳይ ተለያይታችኋል። እኔ ከዚህ በኋላ እውነት እውነቱ ነው የማወራው፣ እውነቴን ነው የምላችሁ። እና ወደ እኔ ነይ ሲልሽ እምቢ አልሽ፣ ወደ እኔ ና ስትዩ እምቢ አለሽ፣ ከዛ ተለያያችሁ። ለምን እውነቱ እውነቱ ፍርጣ ናደርግም እኔ ጋይስ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ዋላችሁ? ልኝ በያላችሁበት ሰላም እና ጤና ደስታ መኝላችኋለሁ እናንተ በደሞ ላ ላይክ አድርጉኝ አው ሰብስክራይብም አድርጉኝ። እና ሰባት ሺህ ሶስት መቶ አስገብታችሁኛል አመሰግናለሁ። አንሱት አሉ። አሁን ደግሞ እንደዚህ ስል ሶስት መቶ አልሞላም። ሙሉት እናንተ ታነሱ እና ለማንኛው ነፃነት እንግዲህ ዛሬ ልክ ልካቸው በፈቃደኝነት ነው ልክ ልካቸው የሚነጋገሩት እና ልክ ልካቸው እየተነጋገሩ ነበረ ሩታም ደግሞ እንግዲህ ከህይወቴ ውጪ ከዚህ በኋላ እያስጠነቅላስጠነቀቅሽ ነው የመጣች ስትልም ነበረ ማለት ነው። እና እናንተ ሁለት መቶ ኬት ገባለች ብዬ ብጠብቅ ብጠብቅ ብጠብቅ አይገባም። እናንተ ምንድን ነው ረቆ እንትን በሉ ታንቀሳቅሱት፣ የምሬ ነው ምላችሁና ቀን ራሱ ተጠብቀ አልገባም። አሁን ራሱ በአሁኑ ቪዲዮ ይገባል ብዬ ብጠብቅ አልገባም። እስከሚያደር ድረስ ምናልባት ሊገባ ይችላል ማለት ነው እና ነፃነት ተስፋ አልቆርጥማል። ሽሳ አይ እኔ እውነት እውነቱ ተናግር አሁንም እንጉድ ነው። አረ እውነት ነው የተጣሉት፣ ጋይሲ እውነት ነው የተጣሉት ስላችሁ ድብን ማለት ነው። አሁን ነፃነት ግን ነፃነት ማለት ነው። በሚዲያ ላይ እናንተ ማፈር ነው። በሚዲያ አሁንም ደግሞ የኔ ነበረ ነበረ ጉዳይ አይገባኝ ምኔ። እውነቱ የተናገርኩኝ ደግሞ እኔ ውሸት አልወድም። እውነት ለመናገር ይኸው ተሳድበው ተሳድበው ራሱ ተሳዳቢ አድርገውኛል። ሲዋሹ ደግሞ ውሸትም ያደርጉኛል። እኔ ደግሞ መዋሸት አልፈልግም እላችኋለው። እና ድራማ ነው ወይ እየሰሩ ያሉት እያልሽ ነው ወይ ያላችሁኝ? እኔ እውነት ለመናገር የሚያለቅሱ ብዙ ልጆች አሉ። በውስጥ መስመር ራሱ ሪከርድ አድርገውልኝ በጣም ሩታ ና አብርሽ የሚወዱ አሉ፣ ና የሚያለቅሱ አሉ። ስለዚህ እኔ ነግራቸዋለሁ። እኔ አያገባኝም። እኔ እውነቴ ነው የምላቸው። እኔ ወላሂ ነግራቸዋለሁ። እኔ እንደዚህ አይነት ነገር አይመቸኝም። እኔ ለአብርሽ ለራሱ ምርከርድ አድርጌላታለሁ። ምክንያቱም በጣም የሚጎዱ ልጆች ስላሉ ማለት ነው። በቃ መስራት ካለባቸው በስርዓት ስሩ እና መጻንነት ያው ተጥለሻል እንግዲህ አብርሃም ተጠቅሞ ጥሎሻል ብላሻለች ሩታ። ያ ነገር ም እኮ ለአብርሽ ነው ለአበጋዝ ነው ያቀበልሽ፣ ወይኔ በላቸው።

እና ባህልሽ የሚያገባሽን ባዶ ቀፎ ነው ያስረከብሽ። አስተፍርላ ወይኔ ወይኔ ወይኔ ወይኔ ወይ ደህና ነገሩ። ቤተሰብ አይከታተለኝም ማለት፣ በኢትዮጵያ በኩል አይከታተልም። ማንም አያውቅም እንደምጠቀም። አንድ ጊዜ ተናግረውኛል ተሳድባለሽ ተብዬ፣ ከዛ እኔ አይደለሁም እኔ የለሁም ብያለሁ ማለት ነው። ከዛ በኋላ በቃ ተረስተዋል እላቸዋለሁ፣ ውድ ቤተሰቦቼ። እና ነፃነት፣ ያው ወደ ታጀራም አልመለስም እቀመጣለሁ ብለሻል። አብርሃም እኮ ተስፋ ሰጥቶሽ አይደለም ተስፋ ቆርጦብሻል ባንቺ ላይ እኔ ባለትዳር ነኝ፣ በዛ ላይ ደግሞ ፍሬ አፍርቻለሁ ብሎ ነገረሽ በተደጋጋሚ እና ለምንድነው ራስሽ የምታራክሽ? እኔ እናት ለምንድነው ራስሽ ያስከበረሽ? ማትሰሪው ነጻነት። ማይ ሎቢ በተለይ አበሻ ሆናችሁ ማለት ነው። ምነው በእንግሊዝኛ ለምንድነው ነው ቤት ምጽፉት ማለት እንግሊዝኛ። እኔ በመስኮት ነው ያተማርኩኝ እና በአማርኛ ነው ያወራሁት። በአማርኛ ጻፉ አዎ እኔ እንደዚህ ምናምን እንደዚህ ምናምን የሚል ነገር እኔ ጋር አይሰራም ማለት ነው። ማለት አነባለሁ ግን አይገባኝም የትርጉም ያለ ፍትህ ፍትህ እና ሩታ ዛሬ ሀይል ሀይል አላት። እንግዲህ ሳትገላት ሳትጨፈልቃት እንግዲህ ነጻነት አመለጠ እችላችኋለሁ። በፍቃደኝነት ልክ ልክ መነጋገር አቤት ደስ ሲል ማለት ነው ምላችሁ ከአንዳችሁ ጋር እኔ አሁን በውስጥ መስመር እራሱ ከሰው ጋር ሳወራ ልክ ልክ የምነጋገረው ሰው አለ እና ለማንኛውም ነፃነት አሁንም እየተሳሳትሽ ነው። የተሳሳትሽበትን መንገድ ምንድን ነው? አንቺ ባለ የድሮ ፍቅረኛሽ የሚሆን ምንም ይሁን አለፈ ያለፈ ታሪክ ነው። ስለዚህ አንቺ ምን ማድረግ ነው ያለብሽ? የራስሽ ህይወት መኖር፣ በዚህ ልጅ ህይወት መውጣት፣ ራስሽን ጀግና ማድረግ፣ ሩታንም አለመበጥበጥ ነበረ። አለመበጥበጥ እያወቁ አሁን መፈትፈት አይደብርም? ረ እኔ አላ እንደማያቅ ሰው ብን ብሆን አሁን ምን ነበረበት? ብሰክስ ስከሳ እና ለማንኛውም አንቺ ራስሽ እያራከስሽ ነው። በተቃራኒው ማለት ነው እና አንቺ ነሽ በእኔ ህይወት የገባሽው እንጂ እኔ በአንቺ ህይወት አልገባው። አልሻያት ለሩታ ሩታ ካገባች አንቺ በዚህ በሃይማኖት ጉዳይ ከተለያያችሁ በኋላ ማን ነው ያገባው? አብርሃምን ማን ነው ያገባው? ሩታ ናት። ስለዚህ ሩታ ቀድማሽ ገብታለች። አንቺ እንኳን አልተጋባችሁም። በህይወትሽ የገባችብሽ ነገር የለም። ተነጋግራችሁ የተለያያችሁ መንዝማን ድሮ ነው። ሁለት ዓመት አልፏችኋል ማለት ነው እና ብቻ በጣም ይከብዳል ውድ ቤተሰቦቼ። ለይሄ ይሄ ለማለት ራሱ ለመናገር ራሱ በጣም ይከብዳል። አንዳንዶች ደግሞ ወፍ ዘራሾች የምትሳደቡ አላችሁ። ኢብላይን ለወለደች ያገባ ሲፈታሻል እየተባለ ነው። በመቀጠል ደግሞ አንዲት ሴት እንግዲህ ዛሬ ሚስጥር ወጥቷል። እሱም ምንድነው የተንቢ ቪዲዮ ሰራችሁ፣ ቪዲዮ አለ ዛሬ ባልያላት ሄዳ ሳውዲ አረቢያ ላይ ሌላ ባላገባች ብላ የቡታጀራ የዚ የቡታጀራ ልጅ ናት አለች። እንግዲህ ይኸው እየተዋረዳችሁ ነው ሴቶች። እኔ የቡታጀራ ልጅ አይደለሁም። ከቡታጀራ ወጣ ይላል፣ በጣም ወጣ ይላል ጋይስ እና ስሙ አታውቁ ትምላችኋለሁ። የኔው ማለት ነው እኔ ግል ነኝ፣ እሺ። ከእነሱ ጋር አልቆጠርም ና በጣም ይርቃል። ከቡታጀራ ትወጣላችሁ በጣም የሁለት ሰዓት ወይ ሶስት ሰዓት መንገድ ነው የምወጡት። ስለዚህ እኔ አላውቀውም ሲጀመር፣ ሀገሩ እዚህ ስመጣ ነው የረገጥኩት ከተማው ራሱ ማለት ነው። የምሬ ነው እና እንደዛ ነው ላችኋለሁ። እስከ ዛሬ ድረስ የቡታጀራ ልጅ ነኝ ስላቸው የነበርኩ ውሸቴ ነው። ይቅርታ፣ የቡታጀራ ልጅ አይደለሁም ከዛሬ ጀምሮ። እሺ፣ ስለዚህ በየሄድኩበት እየተከተላቸው የቡታጀራ ሴቶች እንድትሉኝ ስለማልፈልግ ነው እኔ የለሁበትም። ሪፕሊ እንዳታደርጉኝ። እኔ ከቡታጀራ የሶስት ሰዓት መንገድ ርቃለሁ። እነሱ ይግማሙበት እንጂ እዛው ተግማሙ። እኔ እዛው ስራ እሰራለሁ፣ እዛው እኖራለሁ ያለሁበት አካባቢ አንድ አንድች እንዲ ባርግራውንዶ ራሱ እንዲወጣብኝ አልፈልግም። እየተደበቁኝ እቀርጻለሁ። ከቀረጽኩን ከሆነ እንዴ ምን አመጣብኝ እኔ? እና ሩታ ስትገፈትራት ነበረ። ልክ ልኳም ስትነገራት ነበረ። ያው በፍቃደኝነት ነው ብያችዋለሁ፣ በፍቃደኝነት ነው። እና እነሱ ደግሞ መቼ አይለያዩም፣ የሚለያዩም ሰዎች አይደሉም። ሌላ ደግሞ ወደ ቤተሰቦች ሂድ ወደ ቤተሰቦች ሂድ የምትሉም አላቸው። ወደ ቤተሰቦቿ የምትሄድበትን ጊዜ እየተቃረበ ነው በነገራችን ላይ። የዱባይ ወጪ ያንሱና ማለት ነው። የዱባይ ወጪ ሲነሳ፣ ከዛ በኋላ የቡታጀራ የሚደገሱበትን ወጪ ያልጠራቅሞ፣ እሺ። ከዛ በኋላ ያንንም የቡታጀራ የሚወጣው ወጪ ጊዜ በድጋሚ ይመልሱታል። እንዲሁ አፈር ዲሜ ትበላላችሁ ማለት ነው። ዘንድሮ አብረን እንበላለን እንጂ አፈር እንበላለን እንጂ አፈር የምንበላው በቃ በቃጠሎ ነው። እና ለማንኛውም ፈታ በሉ። እኔም የምታለቅሱ ልጆች ስላላችሁ ነው መፈጠፈተው እንደዚህ ብዬ እንጂ እኔ ዋሽቼ ማደጋ ቅቶኝ አይደለም። የምሬን ነው። እና በጣም ብዙ ልጆች እያለቀሱ ነው። ዛሬ ራሱ ያለቀሱ አሉ። በቃ እንዴት ልበላችሁ፣ ያለቅሳሉ ብዬ የማልጠብቃቸው ራሱ ወላሂ ያለቀሱ ልጆች አሉ። ስለዚህ እኔ የምናገረው እውነት ሲወራ አይወድላችሁም። በቃ እውነት ነው። እንዲ ነው እንዲ ነው ትላላችሁ። ይሄ የኖሩበት ነው። ስለዚህ ዛሬም ነገም የሚሰሩት ነገር ነውና ለምታለቅሱ ልጆች ብዬ ነው የምናገረው እንጂ እኔ ዋሽቼ ማለት ነው። በሄዱበት መንገድ ሄጄ አሳምሬ ቀመሜ ሄጄ ላይክ ታደርጉኛላችሁ ሰብስክራይብ እንታደርጉኛላችሁ። ስለዚህ ያንን ነገር እጠቀምበት ነበረ። ነገር ግን እኔ አልፈልግም። እኔ ሰው አልቅሱ፣ እኔ ህሊና እያወቀ ሌላኛው ሰው ሲያለቅስ ዝም ብዬ ማየት ስለማልፈልግ ነው። ስለዚህ አበረታቱኝ። እውነቴ ነው የምላችሁ። ያለቀሳችሁ ልጆች ኮሜንት ስር ጻፉና ያው እንዲያበረታቱኝ አድርጉ። እኔ ለእናንተ ብዬ ነው የምናገረው። እኔ አላት ምስክሬ ነው። እኔ እንደዚህ እንትን አልልም። ስለዚህ አይ ካላችሁ ደግሞ በውሸት ነው የሚሄደው። እኔ ራሱ አሁ ተጣልተዋል። ሩታ ቡታጅራ ሄዳለች። ነጻነት አብርሽ ቤት ነው ያለችው። አብርሽ ወስዷታል። እዛ ነው የሚያድሩት። ሩታ ቤተሰቦች ዋጋ ሄዳ ነው የምታድረው። ሌላ ምንድን ነው የሚጨመርበት? ነፃነት እርጉዝ ናት ነፃነት ልጅ አላት ልጁ ያበጋዝ ነው በቃ የማልለው ጉድ የለም የማልለው ጉድ የለም ነግራችኋለሁ ስለዚህ ይሄንን ከመናገሪ በፊት እንድትተባበሩኝ በአክብሮት ጠይቃችኋለሁ ማለት ነው እኔ ስከሳ አልወድም እውነት ለመናገር እነተ ያሳፍራል እኮ ውሸት አውርታችሁ አውርታችሁ ኢትዮጵያ ስገቡ ማለት ነው ታፍራላችሁ ስለዚህ እኔ መዋሸት አቅቶኝ አይደለም እኔ ፈጣሪ ነፈራለሁ እና እንደዛ ነው እላችኋለሁ አለበለዚያ ዛሬ ራሱ ላይክ አድርጋችሁ ሰብስክራብ አድርጋችሁ ካላደራችሁ አብርሽ ነፃነት ወስዶ አድረዋል ሩታ ደግሞ ብታጅራ ሄዳለች፣ ከእናቷ ቤተም ነው ያለችው ብዬ መጣለሁ። እሺ ሰላሙ